እግዚአብሔር ይመስገን። ሰላም ዋሉ። እግዚአብሔር ይመስገን። እንዴት ዋሉ? ሰላም ኖት? እንዴት አሉ? አለን አምላክ ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ኑሮ ሁሉ እንዴት ነው? ኑሮ እንግዲህ ተመስገን ነው። አለን አሳዳጊ። የሌላቸውን ልጆች እንደሚያሳድጉ እንደሚቸግረዎት ሰምቼ ነው የመጣሁት። እስኪ ያለውን ችግር ይንገሩኝ። እንግዲህ፣ በገና ነበር ሳ ነበረ እናውን ወረት ካጣን እኮ ከጦርነት ወዲህ ያው የለም መስሪያ ማለት ነው። ብንሰራው መሆን ጥጥም የሚገዛም የለም ችሮስም ብንሰራ አሁን ያው ግዢ የለም። አሁን ዝም ብሎ ያለ ሰርቻውን አለ የተሸጠ ነገር የለም። ያው ጠላም ደግሞ አዘጋጅ ያለው ታለ ከቤትም አዘጋጅ ያለው መኖር አሁን ለምሳሌ ሰው ደግሞ አዘጋጅ ካሉ ዞር እየዞርኩ አዘጋጃለሁ አሁን ግን ያው መስሪያ ምንም ስለሌለ ያው ለምን ለምን እንጀራ እና ሳ አስረክብ ማስረከብ ነበረ ፊትም ልጆች ያሳደጉ እነዛኞቹ ሁን ትዳር ያዙት ና ሊበላም ያለችውን ጸለምትም አለችኝ ያው ነድን በባለፈ ዳርኳቸው ደግሞ ሌላ ሁለት ካሉ እያሳደጉ ይሄዳ ሁን እዚሁን ባለትዳር ውስጥ ሁለት አራት ማለት ነው ያሉኝ እነሱ ሳሉ ያው ደህና ገበያ ነበረን ብናሳደጋቸው እነዚኞቹ ግን አሁን ገበያ የሚባል ነገር አሁን ያው እንግዲህ ካሁኔቱም ካገሩ ሁኔታ ጋር ስለሆነ ገበያ የለም መስሪያም ደግሞ የለም መስሪያም ቢኖር ያው መስራት ይችላል ለሰራ የነዚህ ልጆች ማሳደግ ያሉት እነዚህ ሁለት የሚማሩት አንዱ ዳዊቴ ነው ወደ ስምንት አልፏል የኛው ተስፌ ደሞ ምልህ ደሞ የኛው ደሞ ዘጠኝ ወደ አስር ሰውን አንደኛ ደረጃ

ከሰው ከቀበሌ መሄጄ እንደዚህ ጠይቄ ማለት ከመርዶ የሚባል ነገር ያው መስራት ነው ደስ የሚለኝም ሰርቶ ማሳደግ እግዚአብሔር እንግዲህ የሰጠኝ እንግዲህ ምን ትላለህ እዚህ ነው እንግዲህ እንደዚህ አይነት ውስጥ ነው ያገኛቸው እንግዲህ ያወጣው አሳደግኳቸው ማለት ነው እንግዲህ የገብረ ማርያምን ነፍሲ ማር ይበሉ ተብለው ሶስት ሺህ ሰባ መቶ ብር ነፍሲ ማርልን መንግስተ ሰማያት ነጓርስልን የአባቴን ነፍሲ ማር ገብረ መድንን ተብሎ ደግሞ 7500 ብር አባታችን ገብረ መድንን ነፍሳቸውን ይማረልን። ለመንግስት ተሰማ ያታውቃልን ከይቆበኩ ያስቀምጥልን አሜን። ወለተ ህይወት ጸሎት ያድርጉልኝ ብላ 3700 ብር ወለተ ህይወት እንግዲህ ያው እግዚአብሔር አምላክ የልቧን ሀሳብ ያሳካልን፣ ያሰበችውንም እግዚአብሔር ይስጥልን አሜን። ወለተ ኪዳንና ወለተ ማርያም ይመርቁን ብለው 4000 ብር ሁለት ማርያም ሁለት ኪዳን እንግዲህ እግዚአብሔር አምላክ እኛ አናውቃቸውም። እነሱ እንግዲህ ያው ለነፍሳቸው ብለው ልከዋል። እግዚአብሔር አምላክ ባወጡ ወጪ ታካልን ያስብልን። እችን ነው ይያዙልኝ፣ እኔ እናት ቆጭ ማለት እችንም ይጨምሩልኝ። አጠቃላይ 18900 ብር ነው። እሺ እግዚአብሔር ይስጥልኝ፣ ፀጋውን በረከቱን ያድልልን። በወጡ ወጪ ታካልን የሞቱትም ነፍሳቸውን ይማርልን። አሜን። በአብርሃም በይስሐቅ ባይቆጥ በኩል ያስቀምጥልን። አስቡን፣ አሳስቡን ያሉትም ደግሞ እግዚአብሔር አምላክ ደግሞ አይርሳብን። አሜን። በረከቱን ያድልልን። እናንተም ደግሞ እንደዚህ ለለፋችሁ ደግሞ ለፍታችሁኝ ያናስባችኋልና አሳቢ መላእክትን ይላክልን። አሜን። እግዚአብሔር ይስጥልን። የተረዱትን ሁሉ ይራዳልን። አሜን። በያሉበት ይጠብቅልን። አሜን።